እንደምናመሻችሁ ክቡራን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ነው። የሰዓቱን ዜናዎች ይዘን መጥተናል። ከዜናዎቹ ጋር ጀማል ኢማም ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። ከህዝብ የሚነሱ የመልካም አስተዳደርና የልማት ጥያቄዎች ምላሽ እንዲያገኙ የክልሉ ምክር ቤት ክትትልና ቁጥጥር እንደሚያደርግ ገለጸ። የጉባ ላፍቶ ምርጫ ክልል የህዝብ ተወካዮች የመራጭ ተመራጭ ውይይት በወልዲያ ከተማ አካሂዷል። ከሰውን ኃይለ ሚካኤል ዝርዝር ዘገባ አለው። የአማራ ክልል ምክር ቤት የጉባላፍቶ ምርጫ ክልል ተመራጮች ከመራጩ ህዝብ ጋር በሰላም፣ በኢኮኖሚ በማህበራዊና ፖለቲካዊ ጉዳዮች ላይ እያተኮረ ምክክር ተደርጓል። በሀገር አቀፍና በክልል ደረጃ የተሰሩ ልማቶች አበረታች መሆናቸው የተገለጸ ሲሆን በወረዳና ቀበሌ ደረጃ ሊሰሩ የሚገባቸው የንጹህ መጠጥ ውሃ፣ የመስኖ፣ የመንገድ፣ የመብራት እና የስልክ መሰረተ ልማቶች መጓደል ከመራጩ ህዝብ ተጠይቀዋል። ከጉባላፍቶ ወረዳ ቅድሚያ ሰላም መስፈን እያለበት ልማቱ አልምተነውስ ካልኖርንበት የውጭ ሀገሮች እንግዲህ ታውቋ ያው ያያችሁ ነው። ለምሳሌ ማለት ነው በሰላም ጦት ነው ያ ሁሉ ህንፃ እንደዛ እየፈራረሰ እና ያ ሁሉ ችግር እንደዛ እየሆነ ያለው። እርስ በርሳችን ከምንገዳደል እርስ በርሳችን ከምንበላላ ይልቅ ለምን ለመጀመሪያ ጊዜ ሰላምን አናመጣም? እኔ የመጣሁት ካህራ ከተማ ነው። በከተማ አስተዳደሩ መስራት ያልተቻለ ድልድይ፣ እሱን አሁን በከተማ አስተዳደሩ አቅም መስራት አልተቻለም ይሄን አስተላልፋችሁ መንገዱ ድልድዩ ቢሰራልን አለም መብራቱ ከጉባላፍቶ ከወልዲያ ጋሸና ከወልዲያ ፈላቂት ያለ መሰረተ ልማት መንገድ ሊታይ ይገባዋል። የፌዴራል መንገድ ነው። እምነት ማጉደሉ እያሳፈራ አልመጣም። አድርባይነትም፣ አነስተኛ ስራ ፈጠራ፣ ኑሮ ውድነትን በሚመለከት ሽንኩርት ድሮ ሲከተፍ ነበር የሚያስለቅሰው ዛሬ ሲገዛ መሆኑን አውቃለሁ። የአማራ ክልል ምክር ቤትና የፌዴሬሽን ምክር ቤት አባል አስናቀች ኃይሌ የሰላም እጦቱ ማህበረሰቡ የሚያነሳቸውን ጥያቄዎች ምላሽ ለመስጠትም ሆነ መንግስት የያዛቸውን የልማት እቅዶች ተግባራዊ ለማድረግ እንቅፋት መፍጠሩን አንስተዋል። ተደጋጋሚ ጥያቄ የሆነው የወልዲያ ጋሸና መንገድ በ2018 በጀት ዓመት ስራውን እንደመጀመር የቅድመ ዝግጅት ስራዎች እየተከናወኑ መሆኑን ወይዘሮ አስናቀች ተናግረዋል። የወልዲያ ጋሸና መንገድ ምን ታስቦ ነው ብሎ ማንም ሰው የሚጠይቀው ጥያቄ ነው። እንግዲህ በፌዴራል መንግስት የሚሰራ ከመሆኑ ጋር በተያያዘ በዚህ ዓመት መስራት አልተቻለም። ግን መጠነኛ ጥገና እየተደረገለት እንደሆነ እናውቃለን። በ2018 በጀት ዓመት በአግባቡ በዕቅድ ተይዞ የሚሰራ እንደሆነ ብትወስዱት መልካም ነው። የሌሎቹን ልማቶች በተገቢው መንገድ መስራት፣ በዕቅድ የሚያዙትን በሚቀጥለው ዓመት በዕቅድ መያዝ ያስፈልጋል የሚለውን ነገር እወስዳለሁ። የልማትና የመልካም አስተዳደር ጥያቄዎቹ በየደረጃቸው መልስ እንዲያገኙ እንሰራለን ያሉት ተመራጯ ህዝቡ ድጋፉንና ተሳትፎን እንዲያጠናክር ጠይቀዋል። ሰላምን ለማምጣት የመንግስት አካል ብቻ አይደለም። ሁሉም ሰው ተው ብለን ልጆቻችንን እረፍ ብለን ካልመለስናቸው ወደኛ እየመጣ እየበላን ስለሆነ በአግባቡ ችግሮቻችንን ብንወጣ፣ ከዛ ባሻገር የዘረዘራችኋቸውን በዚህ በወረዳ የሚሰሩትን አሁንም የወረዳ አመራሮቹ ሂደው ተወያይተው እንዲሰሩ እናደርጋለን። ክልል መስራት ያለበትን ደግሞ በክልል ምክር ቤት በአግባቡ ተደራጅቶ ለየቢሮዎች ይሰጣል። በፌዴራል ደረጃ መወሰድ ያለባቸውን ደግሞ የክልሉ ጠሪ በአግባቡ አደራጅቶ ለፌዴራል መንግስት እንዲሰጥና የፌዴራል መንግስቱ የሚመልሰውን ይመልሳል፣ የማይመልሰውን ደግሞ የማይመልስበትን ምክንያት ችግሩን ለህዝብ ያስረዳል። በዛ መንገድ ስራዎች እየተሰሩ ይቀጥላሉ። ሁሌም ከጎናችሁ ነን፣ እናንተም ከጎናችን እንድትሆኑ ጥሬ እናስተላልፋለሁ። አመሰግናል። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ተስፋዬ ገብሬ መንግስት ለሰላም ዝግጁ መሆኑን ገልጸዋል። የአማራ ክልል መንግስት እኮ አፈሙዝ ከተዞረበት ጊዜ ጀምሮ ከዛሬ አንድ አመት ከዘጠኝ ወር አካባቢ ጀምሮ እኮ በሩን ለሰላም ከፍቶ ያለ መንግስት ነው። አላማ ቢስ ግጭት የሚባለው ይሄ ነው። ወንድሙን ወንድሙ የሚበላበት ግጭት ጦርነትም አይባልም ፎርዛት ማለት ስለዚህ ሰላማችን በጣም ወሳኝ ነው። የናንተና የኛ የጋራ ቅንጅት ስራ ግን አሁን እየመጣ ያለው ለት የምናስቀጥል ከሆነ እርግጠኛውን የምነግራችሁ በቅርብ ጊዜ ሰላም እንሆናለን፣ አጠራጠሩ የሃራ ከተማ የአንጎትና የጉባላፍቶ ወረዳ እንዲሁም የወልዲያ ከተማ አስተዳደር የተለያዩ የህብረተሰብ ተወካዮች በምክክሩ ተሳትፈዋል። በደሴ ከተማ አስተዳደር በመሰረተ ልማት ላይ ስርቆት የፈጸመ ተጠርጣሪን በቁጥጥር ስር መዋሉን የከተማ አስተዳደሩ ፖሊስ መምሪያ አስታወቀ። ማህበረሰቡ የመሰረተ ልማት አውታሮችን እንዲጠብቅ መምሪያው ጠይቋል። መሐመድ በቀለ ዝርዝሩን ይዟል። የመብራት ኃይል፣ የቴሌኮሙኒኬሽን፣ የመንገድ አካፋይ ብረቶችና ሌሎች ቁሳቁሶች ህብረተሰቡ በሰጠው ጥቆማ በአራዳ ክፍለ ከተማ መንበረ ጸሐይ ቀበሌ በግለሰብ ቤት ተከማችተው መያዛቸውን የደሴ ከተማ አስተዳደር ፖሊስ መምሪያ ገልጿል። የደሴ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር አበባ አሻግሬ የተለያዩ መሰረተ ልማቶች ላይ የሚፈጸሙ ስርቆቶችን መዳረሻ ክትትል በማድረግና ህዝቡ በሰጠው ጥቆማ ውጤታማ ስራ መሰራቱን ተናግረዋል። በክትትል በርካታ ቦታዎችን ለመፈተሽ ጥረት አድርገናል። በፍተሻ የያዝናቸው አሁን ከምታዩት ማቴሪያል ውጭ የመብራት የቴሌ ንብረት የሆኑ በርካታ ንብረቶች ከአሁን በፊት ይዘናል። ነገር ግን አሁን የምትመለከቱትና አሁን የተያዘው ህብረተሰቡ በሰጠው ጥቆማ መሰረት አንድ ግለሰብ ቤት ተከማችቶ ነው የተገኘው። መኖሪያ ቤትም ልክ ሼድ የተሰራ መጋዘን የሚመስል ለሌላ አገልግሎት የሚውል እዛ ውስጥ ተደብቆ ያገኘ ነው። የደሴ ከተማ አስተዳደር ሰላምና ደህንነት መምሪያ ኃላፊ ኮማንደር ሰይድ አሊ በበኩላቸው ከህብረተሰቡ ጋር ባደረግነው ውይይት በመሰረተ ልማት ላይ ጉዳትና ስርቆት የሚያደርሱ ግለሰቦችን በቁጥጥር ስር እየዋሉ ስለመሆናቸው ተናግረዋል። ቆራሪዎች የሚሰሩ ጋር ውይይት ከ15 ቀን በፊት አርገናል። የጋራ መግባባት አገርን መንግስትንም፣ ህዝብንም፣ ራስንም እንደ ግለሰብ የሚጎዳ ጭምር በመሆኑ መግባባት ላይ ከደረስነ በኋላ ነው ይህ ውጤት ሊመጣ ይችላል። አራዳ ክፍለ ከተማ መንበረ ጸሐይ ቀበሌ ነው የተያዘው። ስለዚህ ሰውየውንም የሰበሰበውንም ሰውዬ በቁጥጥር ስር አውለናል። ስለዚህ ቀጣይ ህግ የሚያደርገው ወህግ ምርመራው ይቀጥላል። እሱ ብቻ ሳይሆን ከሱ ጋር ተያያዥነት ያላቸው ሰዎችም አሉ፣ ከተቋም ጋር ከተቋም ውጭ ያሉ ሰዎችም አሉ። ስለዚህ መካከል ያሉት ደላሎችም ጭምር ማያ ስለሚያስፈልግ ከዚህ በኋላ ሌላ ስራ ይጠበቅብናል። ተጠርጣሪው ግለሰብ የተዘረፉ ቁሳቁሶችን ወደ ሌላ ቦታ ለመላክ በዝግጅት ላይ ያለ በቁጥጥር ስር መዋሉን የተናገሩት የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር አበባ አሻግሬ እና የሰላምና ደህንነት መምሪያ ኃላፊው ኮማንደር ሰይድ ከህዝቡ የሚሰወር ነገር ባለመኖሩ ትብብሩን አጠናክሮ እንዲቀጥል በጋራ በሰጡት መግለጫ ጥሪ አቅርበዋል። የመብራትና የቴሌ የሆኑ በጣም በርካታ ንብረቶች ናቸው የተገኙት። እንግዲህ ንብረቶቹ አንዳንዶቹ አገልግሎት ሰጥተው የተበላሹ አሉ። ነገር ግን አንዳንዶቹ ደግሞ ጥቅላቸው ሳይፈታ ከተቋሚ ወጡ የሚመስሉ ንብረቶችም አሉ። በሌላ መንገድ በጫካ የሚያልፉ በመንደር የሚያልፉ ሽቦች የመቆረጥ ሁኔታ ስለነበር ተቆርጠው ወደ ሌላ ቦታ የሚያስረክብ መሆኑን አረጋግጠናልና በዚህ ረገድ ማህበረሰቡ ላደረገው ተሳትፎ ከፍተኛ ምስጋና እያቀረብን የተገኘ ውጤት በጣም የተሻለ ነው። ሕብረተሰቡ ይህንን አይነት መሰል ተግባር አጠናክሮ መቀጠል አለበት የሚል በዚህ አጋጣሚ መግለጽ እንፈልጋለን። ከማህበረሰብ ምን የሚያመልጥ ነገር የለም። ስለዚህ ማህበረሰቡ መረጃውን ስትሆናል። መረጃው ደግሞ እንደምታውቁት የጣፈጠ መረጃ ነው። ውጤት ያለው መረጃ ስለሆነ በዛ አጋጣሚ ማህበረሰቡን ማመስገን ፈልጋለሁ። የኢትዮ ቴሌኮም ሰሜን ምስራቅ ሪጅን ሴኩሪቲ ማናጀር ኮሎኔል ገዛ አለባቸው እንደገለጹት በተፈጸመው የቴሌ መሰረተ ልማት ስርቆት ህዝቡ የኔትወርክ ችግር እንዳጋጠመውና ተቋማትን ህዝቡ መጠበቅ እንዳለበት አሳስበዋል። ሶስት አይነት ኬብል ነው የተያያዘው። አንደኛው ፓወር ኬብል ነው። ከኛ ተቋም አንጻር ፓወር ኬብል አለ። ይሄ ፓወር ኬብል ለኔትወርኩ ኃይል የሚሰጥ ነው። ያለ ፓወር ኔትወርክ ማግኘት አይቻልም። ያለ መብራት ኃይል ኔትወርክ ማገልገል አይቻልም። ስለዚህ ይሄኛው መብራት በሚጠፋበት ወቅት የሚያገለግል ነው ፓወር ኬብሉ ከኛ ኤሚሴጆች ተቀብሎ ለኔትወርኩ አገልግሎት ይሰጣል ኔትወርኩ ይሰራል ማለት ነው ቢያንስ ከ2000 ከ3000 በላይ ህዝብ ኔትወርክ አገልግሎት ተጠቃሚ አይሆንም የሚቆራረጥበትም በዚህ ምክንያት ነው ወደ ገንዘብ ሲተመን ይሄ ከ3.5 ሚሊዮን በላይ ይሰራ ነው መንግስት እያንዳንዱን ኔትወርክ ጠብቆ አይዘልቅም ቀጥሬ ላስጠብቅ ብትልም ቀጥሮ ማስጠበቅ አይቻልም ህብረተሰቡ ኃላፊነት ወስዶ በባለቤቱ ነው መስራት አለበት። ከሚደርሰው የመሰረተ ልማት ውድመትና ከሚፈጠረው የማህበረሰብ ችግር አኳያ ተገቢና አስተማሪ የቅጣት ውሳኔ እንዲሰጥ ከፍትህ ተቋማት ጋር በትብብር እንደሚሰራ ተገልጿል። በመጨረሻ ሰዎች የኩላሊታቸውንና ውስጣዊ ሰውነት ክፍሎቻቸውን ጤንነት በተመለከተ ምርመራና ክትትል እንዲያደርጉ የጤና ባለሙያዎች ይመክራሉ። ባልደረባችን ተመስገን አሰፋ በደሴ አጠቃላይ ስፔሻላይዝድ ሆስፒታል የቤተሰብ ህክምና ስፔሻሊስት ዶክተር ካሊድ መሐመድ ጋር በኩላሊት በሽታ ቅድመ ጥንቃቄና ህክምናን በተመለከተ ቆይታ አድርጎ ተከታዩን ጥንቅር ይዟል። አብረን እንከታተል። በሀገራችን በስፋት እየተስተዋሉ ከሚታዩ ተላላፊ ያልሆኑ በሽታዎች መካከል የኩላሊት ችግር አንዱ እየሆነ መጥቷል። ዶክተር ካሊድ መሐመድ በደሴ አጠቃላይ ስፔሻላይዝድ ሆስፒታል የቤተሰብ ሕክምና ስፔሻሊስት ናቸው። ወሳኝ ከሆኑት የሰውነት ክፍሎች መካከል አንዱ ኩላሊት መሆኑን በመጥቀስ ጠቀሜታዎቹን ያብራራሉ። በሰውነት ውስጥ ያለውን የውሃ መጠን ወይም በአጠቃላይ የፈሳሽ መጠን ይቆጣጠራል። የፈሳሽ መጠኑን ውስጣዊ ኮንቴንቶች፣ የአይሆን የአሲድ ቤዝ ባላንስ ይሰራል። ተጨማሪ ደግሞ ከሰውነታችን ውስጥ አላስፈላጊ የሆኑ ቶክሲኖች ለምሳሌ ተጨማሪ መድኃኒት፣ አጓጉል የሆነ ኬሚካል ወይም እንደዚ አይነት ለምሳሌ ንድፊያዎች በሚገቡ ኬሚካሎችን በማስወገድ ከሰውነት ኩላሊት እንዲህ አይነት ስራዎች አሉት። ሰውነት ውስጥ በዋናነት እነዚህን ስራዎች ነው የሚሰራው። ኩላሊት በጣም ሪደንደንት የሆነ ችግሮችን ወይም ደግሞ ጉዳቶችን መቋቋም እንዲችል ተደርጎ ነው በተፈጥሮ ዲዛይን ራሱ የተሰራው። ብዙዎቹ አጥቢዎች ያው ሰዎችን ጨምሮ ሁለት ኩላሊቶች አሏቸው። እኛ በእያንዳንዱ ኩላሊት ውስጥ ወደ አንድ ነጥብ ሁለት ሚሊየን ማጣሪያ ዩኒቶች አሏቸው እያንዳንዱ። እና እነዚህ ዩኒቶች ከስድስት መቶ ሺህ በታች እስካልወረዱ ድረስ በአብዛኛው ኩላሊት ስራውን በትክክል መስራት ይችላል። የኩላሊት ህመም በአብዛኛው ቀድሞ ምልክቶች እንደማያሳይ የሚገልጹ ስ ዶክተር ካሊድ ከግፊትና ከስኳር ጋር በተያያዘ የሚመጣ የኩላሊት ህመም ምልክቶቹ በሽታው የከፋ ደረጃ ላይ ከደረሰ በኋላ እንደሚስተዋል ይናገራሉ። ምልክቶቹ ያው በሁለት እንክፈላቸው። አንደኛ በጣም ገፍቶ ትልቅ ደረጃ ላይ ከደረሰ በኋላ አብዛኛው አሁን ያው ችግር የሆነን ይሄ የግፊትና ስኳር ጋር ተያይዞ ይመጣ ስለሆነ እኛም ጋር አብዛኛው የምናየው እሱ እንደዛ ገፍቶ ሲመጣ የሰውነት ማበጥ ያመጣል። መጀመሪያ በተለይ ከፊት የሚጀምር የሰውነት ማበጥ ያመጣል። ለመድኃኒት የማይመለስ ግፊት ያመጣል፣ ከፍተኛ ግፊት። በተለያዩ ቦታዎች ውሃ መከማቸት ያመጣል። ከማበጡ ከማበጡ ከማበጥ በተጨማሪ ሆድ ውስጥ ይከማቻል ውሃ። ከዛ በተጨማሪ ደግሞ በኬሚካል ምርመራዎች ሰው ስታዩ፣ ደም ውስጥ ቆሻሻ ይከማቻል። እነዚህ ክሬቲኒን ዩሪያ የሚባሉ ቆሻሻዎች አሉ። ኖርማሊ መወገድ ያለባቸው ከደም፣ እነዛ ነገሮች የሚያስወግዳቸው ኩላሊት ነው። እነዛ ነገሮች መከማቸት ይጀምራሉ። እነዛ ደግሞ ራሳቸውን ተያይዘው ብዙ ሰውዬው ራሱን እስከ መሳት ደረጃ የሚደርስ እንትኖች ምልክቶች ያመጣሉ። እዛ ከደረሰ ብዙ ጊዜ ያው አስቸጋሪ ሆናል፣ ለሕክምና አስቸጋሪ ይሆናል። ሌላኛው ደግሞ በጣም የተለመደ ችግር ደግሞ አሁን በብዛት ደግሞ የሚታየው የኩላሊት ጠጠር ነው። ሰዎች በየጊዜው የኩላሊታቸውን ጤንነት በምርመራ ማረጋገጥ አለባቸው የሚሉት ዶክተር ካሊድ መሐመድ የኩላሊት ጤና ትኩረት እንደሚያሻውን የተናገሩት። ስኳርና ግፊትን ተከትሎ የሚመጣ የኩላሊት ጉዳት ቀድሞ ነው መከላከል እሱን ያለብን። በአብዛኛው ይህን ማድረግ የምንችለው በምንድን ነው? እኛም እንደ ሕክምና ተቋም ባገኘነው አጋጣሚ ሰዎችን መመርመር ለምሳሌ ግፊታቸውን መለካት፣ ባገኘ ነው አጋጣሚ ስኳራቸውን መለካት ያ ሰውዬ ባይመስልንም ማለት ነው። ሰዎችም ለምሳሌ ስኳር ያለበት ባይመስልም፣ ግፊት ያለበት ባይመስልም ምክንያቱም ምንም አይነት በጣም ትልቅ ደረጃ ሲደርሱ እነዚህ ነገሮች የህመም ስሜት የሚያመጡት በኖርማል ብዙ ችግር በሚያደርሱበት ደረጃ ምንም አይነት የህመም ስሜት የላቸውም። ስለዚህ በተለምዶ በስድስት ወር ደህና የሆነ ሰው በተለይ ከሰላሳ አመት ጀምሮ በስድስት ወር በአመት ግፊቱን ቼክ ማድረግ ስኳር ደግሞ በሁለት አመት በአንድ አመት ተኩል በሶስት አመት እንዲሁ ቼክ ማድረግ ይኖርበታል። ሌላ ተጨማሪ ሪስክ ካለው ደግሞ ለምሳሌ ተጋላጭነት በቤተሰብ በብዛት ቤተሰብ ውስጥ ስኳር፣ ግፊት ካለ ደግሞ ከዛ ባነሰ እንትንም ቼክ ማድረግ። የመጀመሪያው ነገር ይሄ ነው፣ ችግሮቹን መለየት ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የዕለቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ጀማሊማም አብሬያችሁ ቆይታ አደረግኩኝ። በያላችሁበት መልካም ምሽት ይሁንላችሁ።